በጣም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘን። ዳሽን ቲዩብ ለእናንተ ትኩስና ወቅታዊ መረጃ ለማቅረብ በአዲስ አቀራረብ ወደ እናንተ መጥተናል። እነዚህ ትኩስና ወቅታዊ መረጃዎች ለናንተ ይጠቅማሉ ብለን በየሰዓቱ ለመልቀቅ ጥረት እናደርጋለን። እንግዲህ ዛሬ ሁለት ፕሮግራም ላይ ትኩረት እናደርጋለን። የመጀመሪያው በአርቲስት ሰይፉ ፋንታሁን የምስጋና ፕሮግራም ሰሞኑ ከነበረው ወጣ ገባ ከሆኑ ሀሳቦች ጋር የራሳችንን ሀሳብ እና ምልከታ እናያለን። በመቀጠል ደግሞ በሀገራችን የተፈጸሙ ትኩስና ወቅታዊ መረጃዎችን እናደርሳለን። ታዋቂዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፈርጧ ዘማሪ ታማለች። እሷን በተመለከተ ትኩስና ወቅታዊ መረጃዎችን እናደርሳለን እንደተከታተሉ ጋበዝን። ትኩስ ወቅታዊ ሚዛኑ የጠበቀ መረጃ ለማግኘት ዳሽን ቲዩብ ምርጫችሁን። ቃለመጠይቆች፣ ዜናዎች፣ የተለያዩ ፕሮግራሞች ወደ እናንተ ለማቅረብ እንግዲህ በአዲስ አቀራረብ ወደናል። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ኮመንት በማድረግ ሼርን በማድረግ ለብዙዎች ተደራሽ እንዲሆን አድርጉልን ከእኛ ጋም ስሩ እኛ ጋር ስትመጡ መቱን የጠበቀ ሚዛኑን የጠበቀ መረጃ ታገኛላችሁ እንላለን። እንግዲህ ትናንትና በኢቢኤስ ቴሌቪዥን የተላለፈው የአርቲስት ሰይፉ ፋንታሁን እንግዲህ የምስጋና ፕሮግራም ነው። ይህ የምስጋና ፕሮግራም መገናኛ በሚገኘው ቬልቪ ሆቴል በወዳጅ በዘመዶች እና አብሮ ከሚሰሩ ካምፓኒዎች ጋር የተደረገ ፕሮግራም ነው። እንግዲህ የቤተሴፉ ቤተሰቦች ፍቅረኛው የልጆቹ እናት ቪ ቬሮኒካ ያልመጣ እንግዳ አይደለም። የሰራው ስራም በአደባባይ ተገልጿል። እንግዲህ ቬሮኒካ ኑረዲን የሴፉ ባለቤት እንደ እናት የሚያት መሆኑን እሱ ራሱ በአደባባይ ገልጿል። አሜሪካ በተደረገለት ሽልማት፣ በዛ ላይ ደግሞ ክቡር ዶክተር ቢንያምንም የመቅዶኒያ ክብር እንግዳ አድርጎ ኢትዮጵያ ውስጥ የምናከብራቸው የማስታወቂያ ስራ ጋዜጠኞች፣ ትልልቅ ሰዎች፣ የተለያዩ እንግዶች ተገኝተዋል አርቲስቶች የማስታወቂያ ባለሙያዎች የግል ወዳጆቹ ተገኝተዋል። ሰይፉም እንግዲህ እንግዲህ በፕሮግራሙ ላይ ሲተላለፍ እንደነበረው ከጋዜጣ ማሳተም ሬዲዮን ከመስራት ዩቲዩብ ላይ ወይም በኢቢኤስ ቴሌቪዥን በሰይፉ ፋንታሁን ሾው ላይ ጠንካራ ሆኖ በመስራት ራሱን ያሸነፈ ለብዙ ኢትዮጵያን ቶክሾ ፕሮግራም አቅራቢዎች ሞዴል ነው። እንግዲህ ሰይፉ በጣም ያንሳል። ክብር ይገባል። ወዳጆች በሙሉ ተገኝተዋል። እዛ ላይ ከተናገሩት መሃል አርቲስት ታደለ ሮባ አብረው ይኖሩ የነበረ አፓርታመንት ላይ የማውቅ እድል ነበረኝ ነበረ። በእርግጥ በጣም ቤተሰባዊና ወዳጅነት አለባቸው። ሰይፉ እናንተ ብዙዎች ኢትዮጵያኖች ልታውቁ ትችላላችሁ ብዬ አስባለሁ። ቤቱ ድግስ የሚያበዛ ብሉልኝ ጠጡልኝ የሚወድ ቤተሰቡን የሚያፈቅርና የሚ እንከባከብ ግለሰብ ነው። በአደንጻ ጭጽ በተለያየ ነገር በሬዲዮ ጀምሮ በተለያየ ፕሮግራም ላይ ይሰራል። እንዲህ አይነት ወጣቶች እንዳይከተሉ ያደርጋል። እና ትንሽ በዚህ እንግዲህ ይህን ሁሉ ሺህ ከዶክተር አብይ አህመድ ከከንቲባ አዳነች አበቤ፣ አርቲስት ባለሙያ፣ በተለያዩ ሰዎች ህጻኗም እንዳያቸዋት፣ ታማ የነበረችውን እንዲረዳ መቅዶኒያ የሰራው ቢዘረዘረ አያልቅምና የኢትዮጵያ በጎ ሰው ነው ለማለት ፈልጋለሁ። ክብረት ይስጥልን። ሴፉ ያን ሰዓት ከዚህ በላይ ሽልማት ይገባል። ነው እንግዲህ አርቲስት ሴፉ አንታውን ከዚህ ከቲክቶከር አዶናይ ከሚባለው ልጅ ጋር ሰግጥ ከሚለው ልጅ ጋር እንግዲህ ማያ ሾ ላይ ቀርበው፣ ማያ ሾ በምታምንበት መልኩ በራሷ ከለር የራሷን ፕሮግራም አቅርባለች። እሷ ምስክርነቷን ሰጥታለች። ግን ያው ትንሽ ትንሽ ይፎናቋሉ፣ ላለችው አይ ብዙ ታቂ ያለች ለማለት ይገባል የሚሉ ሰዎች አሉ። እንግዲህ አንዱ ይሄ ነው። በጣም ክብር ባለበት በተዋበ ቪቪ ሆቴል መገናኛ አናት ላይ አዲስ አበባን ቁልጭ አርጎ በሚያሳየ ሆቴል ላይ ደረጃውን የጠበቀ ፕሮግራም ተደርጓል። ወላጅ እናቱ፣ ወዳጆቹ፣ ጓደኞቹ፣ አክባሪ አርቲስቶች ተገኝተዋል። ለሰይፉ የተደረገለት የምስጋና ፕሮግራም በጣም ጥሩ ነው። ሌሎችም አርቲስቶች እንደዚሁ ይበረታቱ፣ የሌላውም ልፋት ይታይ ለማለት እንፈልጋለን። ወደ ትኩስና ወቅታዊ መረጃዎቻችን እናልፋለን። እንድትከታተሉ ጋበዝን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉ እንዳትረሱ። ዳሽን ቲዩብ ከፍ ባለ እናንተ ተሰምተዋል፣ ለእናንተ ይጠቅማል ያለን ሚዛኑን የጠበቀ መረጃ እና ርሳን እንድትከታተሉ ጋበዝን። ወደ መጀመሪያው እንግዲህ አንዱ መረጃችን የሆነው በጣም ተወዳጇ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ በድምጿ ቅላሴ የምናቃት ስለዚህ ምን እናድርገኔ? የታደለና አብነት አጎናፍር ቢሮ ሄደን ኢቢኤስ ስቱዲዮ ኢቢኤስ ስቱዲዮ ሄደን መኪናውን አቀባብሎ ቆሞታል። ድንገት ፈትለክ ሊል ስለሚችል በታደለ ሮባ መኪና አፍንጫው ላይ ቆመን ዘጋ ነው መኪናው። ከዛ በኋላ ሰይፉ ሲወጣ መኪናው ምንድነው ሲል፣ እነሰራዊትና እናብነት እነታደለ እየጠበቁ ምን ሆናችሁ ነው ላይ፣ እንዲህ እንዲህ ነው በጣም እንትን ሆነ፣ ና ምን አለ። እኔ እኮ እናንተ መታችሁ ቢል አልችልም ነገር ግን እንድንመካከር ብዬ ነው። አሁን ብዙ ሰው እየተቸገረ የሆነ ነገር ያለውን ነገር ታውቃላችሁ። በዚህ ሰዓት ድዋሸሼ ገዳሚ ምናምን ምን ያስፈልጋል ሲላይ ያሻሼ ገዳሚ የለም፣ ትልልቅ ሰዎች ናቸው የተጠሩት፣ እንደዚህ ናቸው። ስለዚህ ትመጣልሃል ነው። በጣም አመሰግናለሁ፣ እሺ እመጣለሁ አለ። እንኳን መጣ፣ እግዚአብሔር ይስጠልቅ ከቤተሰብ ከልጆች ከባለቤት ጋራ ረጅም ዕድሜና ጤና ይስጥህ። ከሰይፉ ፋንታውን ጋር ስንተዋወቅ ቢያንስ አሁን ወደ 30 ዓመት ሊጠጋን ይመስለኛል። ብዙ እንግዲህ ነገሮች አሳልፈናል በህይወታችን። ለምሳሌ የመጀመሪያው ከአንድ ከአስር ዓመት በፊት የሆነ አፓርትመንት ለመከራየም ነው ለመግዛት ይሄዳል የሆነ ቦታ ከዛ ለሱ ያንን ከገዛ በኋላ ለእኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ ይህንን ጨርሰህ ግባ ብሎ ያደርግልኝ ሰው ነው። ስለዚህ ሰይፉ ዕድሜና ጤናህን እግዚአብሔር በዚሁ ይጨምርልህ። ልጁ ሰይፉ ፋንታሁን የልብ ኬዝ አጋጥሟት እንደው እችን ልጅ እግዚአብሔር ከረዳት አደባባይ ቆሜ ተንበርክኬ አመሰግናለሁ ብሎ ቃል የገባላትና ድና መጣ። ያመሰገነባት ህፃን ሀሴት ቴዎድሮስ አለ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? ሰይፍሻ እንኳን ደስ አለ። በጣም ብዙ ነገር ለብዙ ሰው አድርገሃል። ይሄ ለአንተ በጣም ትንሽ ነገር ነው። ሰይፍሻ እንኳን ደስ አለ። የኔ ወንድም፣ የኔ ወዳጅ በጣም ደስ ብሎኛል። ለዚህ በመብቃትህ እግዚአብሔር ይመስገን። ሰላም ሰላም፣ ለሁላችሁም ለማታውቁኝ፣ ተወልደ በየነ ተቦር እንባላለሁ። እንደምናላችሁ። በቅድሚያ ይህን ዝግጅት ላዘጋጃችሁ ምስጋናና አክብሮት አለኝ። ሰይፊሻ በዚህ አጋጣሚ እንኳን ለዚህ ክብር እንኳን ለዚህ ቀን በቃ ህላለሁ። ረጅም ዕድሜ ከጤና ጋር እንዲሁም ስኬታማ የስራ ዘመንን እንመኛለሁ። አመሰግናለሁ። ይሄንን ጥያቄ እና መልስ ምን አሁን ዘማሪ የሆነችው በፊት አርቲስት የነበረችው አቦነሽ አድነው ታማለች። ይሄን እንደማያስተዋወቀችው ልጇ ናት። የጸሎት ጥሪ ይላል በመሉ ዓለም ያላችሁ ኢትዮጵያውያን እንድትፈወስ ከበሽታዋ እግዚአብሔር እንዲፈውሳት የጸሎት ጥሪ አስተላልፋለች። መረጃው ይሄን ይልናል እንደወረደው እናንተ እናቀርባለን። የመረጃ ምንጫችን ጉርሻ ፔጅ ነው። እንድትከታተሉ ጋበዝንሻለሁ። የጸሎት ጥሪ ለዘማሬት አበነሽ አድነው ይላል። ተወዳጇ የቤተ ክርስቲያን ዘማሪ አበነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገጽ ገልጻለች። ዘማሪ አበነሽ ቀዶ ጥገናና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና ሙሉ ጤንነቷ እንድታገኝ መላ የኢትዮጵያ ሕዝብ ምእመናን በጸሎት እንዲያግዛት ልጇ ጥያቄ ያቀርባለች። ዘማሪ አበነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ ነው። በዚህም አስቸጋሪ ጊዜ ሁላችን በአንድ በመሆን ፈጣሪ ምረቱን እንዲልክላትና በፍጥነት ወደ ዘማሪ አገልግሎቷ እንድትመለስ በጸሎት እናሳስባለን። ፈጣሪ ምረት ይላክልሽ እህታችን፣ ፍጹም ጤንነትሽ እንድትመለሽ እንመኛለን፣ ይላል መረጃዋ። እንግዲህ አርቲስት አበነሽ የምትታወቀው በተለያየ በተለይ በባህላዊ ሞደርን ሙዚቃ በመስራት ነው። ይሁንና ከተወሰነ ዓመት በኋላ ግን አቀንቅኖ ነው የዘፈኗን ትታ ወደ ቤተክርስቲያን ተመልሳ የቤተክርስቲያን ዘማሪ በመሆን አልበም የሰራች ናት። ነዋሪነቷን አሜሪካ በማድረግ በጣም ጠንካራ ሰራተኛ እንደነበረች ራሷ ሰይፉ ፋንታው ሾ ላይ ቀርባ በስትናገር አስታውሳለሁ። ይቺ እህታችን ታማለች። ያደረገችው ነገር ቢኖር ልጇ በሶሻል ሚዲያ በመቅረብ ለእናቴ ወይም ለምትወዷት ዘማሪ ጸሎት ጥሪ ነው ያደረገችው። በመለው ዓለም ያላችሁ ኢትዮጵያውያኖች የአርቲስት አበነሽ አድነው ወይም የዘማሪት አበነሽን ፈጣሪ እንዲፈውሳት ሁላችንም ባለንበትን እንጸልይ ለማለት ነው። ወደ ሚቀጥለው መረጃ እናልፋለን። የሚቀጥለው መረጃ በጣም ልብን የሚነካ ነው። ይሄ የመኪና አደጋ እኮ ህዝባችንን ፈጀው በእውነት የተለያዩ ሰዎች ህይወታቸውን እያጡ ነው። ባለፈው አንድ በጣም ወጣት የሆኑ ወደ ስድስት ሰባት የሚሆኑ ወጣቶች በአንድ ላይ ሲመጡ መኪናውን ቢብሏቸው ብቻ ምክንያቱ ባልታወቀ ሁኔታ ወደ ገደል ገብተው በጣም በጣም በጣም ወጣት ወጣት የተማሩ ግማሾቹ ዲግሪያቸውን ሊቀበሉ በዝግጅት ላይ ያሉ ልጆች እንግዲህ ወደዚህ ወደ ሻሸመኔ ህይወታቸው እንዳለፈ ሰምተናል። አሁን ደግሞ አንድ መረጃ ደርሶናል። የሁለት ወንድማማቾች እጅግ አሳዛኝ ፍጻሜ የቀብር ስነስርዓት ተፈጸመ ይላል። በአንድ ቀን በተከሰተ እጅግ ከባድ የመኪና አደጋ ከዚህ ዓለም በሞት ተለዩ ይላል። ይስሐቅ አብርሃምና ታናሽ ወንድሙ አቤኔዘር አብርሃም ስርዓተ ቀብር በትውልድ ቦታቸው ቤንካ በብዙ ሺህ የሚቀጥሩ ሰዎች በተሳተፉት መልክ ተፈጽሟል። የወንድማችን የቀምነት ስነስርዓት በቤተ ክርስቲያን ስርዓት መሰረት በተለያዩ መንፈሳዊ ኩነቶች ታጅቦ በሀዘን ተግኗል። ታላቅ ወንድሙ ይስሐቅ አብርሃም ታዋቂ ሙዚቀኛ የይስሐቅ አብርሃም ከዚህ ዓለም በሞት የተለየው ህዳር 13 ሀያ አስራ ስምንት ከአዲስ አበባ ወደ አርባ ምንጭ በጉዞ ላይ እያለ በደረሰበት ድንገተኛ የመኪና አደጋ ነው። ታናሽ ወንድሙ አቤኔዘር አብርሃም፣ ይበልጥ አሳዛኝ ደግሞ አቤኔዘር አብርሃም የታላቅ ወንድሙን የቀብር ስነ ስርዓት ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ በከምባታ ዞን ዋዴሌበት በሚባል ስፍራ በደረሰ ሌላ የመኪና አደጋ ህይወቱ ወዲያውኑ አልፏል። በዚህ ባልተለመደና እጅግ በሚያሳዝን ሁኔታ የሁለት ወንድማማቾች በአንድ ቀን በድንገተኛ አደጋ መሞት ብዙ የህብረተሰብ ክፍሎችን ዘንድ ትልቅ ትልቅ ሀዘንና ድንጋጤ ይፈጥሯል። በጣም በጣም ያሳዝናል። እነዚህ ወንድማማቾች አንደኛው በደረሰበት የመኪና አደጋ ህይወቱ አልፎ፣ አንደኛው ወንድም ደግሞ የእሱን ሀዘን ሰምቶ ለለቅሶ ለመድረስ በሚጓዝበት ሁኔታ እሱም ህይወቱ በመኪና አደጋ አልፏል። የሁለት ወንድማማቾች ህይወት አልፏል። እንግዲህ በትውልድ ስፍራቸው ብዙ ሰው፣ የቤተ ክርስቲያን ሰዎች በተገኙበት የቀብር ስነ ስርዓታቸው ተፈጽሟል። ትንሽ አነጋጋሪና ሁለት ወንድማማቾች እንደዚህ በሚመስል ህይወታቸው ማለፉ በጣም በጣም ግርምትን ፈጥሯል። እንረጋጋ ሰከን እንበል እንበል ነው። ሌላም ይባላል በመኪና አደጋ አሽከርካሪዎችም ደግሞ እንዶ ልቦና ይስጥ። በተለይ መፍጠን ያለው የመኪናው ይሄ ኢትዮጵያ ውስጥ ያለው መኪና ሰርቪስ አለመደረጉ ብዙ ችግር እየፈጠረ ነው እና እንደ ው በቃችሁ በተለይ ከአዲስ አበባ ውጭም አዲስ አበባም ያላችሁ ስትነዱ ሰከን ብሉ ለማለት እንፈልጋለን። እንደሚቀጥለው መረጃ እናልፋለን። መጨረሻ መረጃችን የምናደርገው በአቶ ታዬ ደንዳ ነው። እንግዲህ አቶ ታዬ ደንዳ በስር እንደሚገኙ ይታወቃል። አቃቤ ህግ በአቶ ታዬ ደንዳ ላይ አዲስ ክስ አቅርቧል። በስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ እና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ላይ የአቃቤ ሕግ ሶስት አዳዲስ ክሶችን ማቅረቡን የህግ ጠበቃቸው አቶ አበራ ንጉሴ ለቲክፋ ኢትዮጵያ ተናግሯል። አቶ ታዬ ደንዳ ባለፈው ቀጠሯቸው ከዚህ ቀደም ከተከሰሱባቸው ሶስት ክሶች ውስጥ በሁለቱ በነፃ መባላቸው የሚታወስ ሲሆን በህገ ወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው ሶስት ክስ ጥፋተኛ ናቸው ተብሎ የቅጣት አስተያየት በአቃቤ ህግና በአቶ ታዬ እንዲቀርብ ለዛሬ ህዳር 15 ቀን 2018 ዓመት ተለዋጭ ቀጠሮ ተሰጥቶ ነበረ። ሆኖም ዛሬ አቃቤ ህግ ሌሎች ሶስት ክሶች ይዞ ቀርቧል ብሏል አቶ አበራ ንጉሴ። አቶ አበራ ዛሬ የቀረቡት ክሶችን አብራርተዋል። አንደኛው አቶ ታዬ ሆርን ኮንቨርሴሽን ከተባለ ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቱን ህገ መንግስትና የህገ መንግስቱን ስርዓቱን የመናድ ተግባር ፈጽመዋል፣ የታጠቁ ኃይሎችን ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል ብለዋል። ሁለተኛው በሰሜን ህዝብ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃል መጠየቅ ሀሰተኛ መረጃ በመስጠት የመከላከያን መልካም ስም እንዲጎድፍ አድርጓል ብሏል። ሶስተኛው በህዝብ የተመረጠን የብልጽግና መንግስት ስም በማጠልሸትና ስለ መንግስት ሀሰተኛ መረጃን ከዚህ ኮሮና ኮንቬንሽን ከተባለው ሚዲያ በማስተላለፍ ህዝቡን የሚያደናግር መረጃ ሰጥቷል ተብለው ክስ ቀርቦባቸዋል ባለፈው ቀጠሮ ህዳር 3 ቀን 2018 ዓመት የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህግ መንግስትና በህግ መንግስት ላይ የሚፈጸም ወንጀል ችሎት ከቀረቡት ሶስት ክሶች ውስጥ አቶ ታዬ በሁለቱ ነጻ መባላቸው ይታወሳል ክሶቹም ከጠላት ጋር ከሸኒና ፋኖ ጋር በመተባበር የመንግስት ለመጣል የፕሮፖጋንዳና ሌሎች ድጋፎችን ለጣላቶች በማድረግ ግዙፍ መሰናዶ አድርጓል ከሚሉ ከባድ ክሶች ነጻ መውጣታቸው ጠበቃቸው አስታውቋል። ጠበቃቸው አክለው የፌዴራል ከፍተኛ ፍርድ ቤት ለዳታ ምድብ አንደኛ የህገ መንግስት ላይ የሚፈጸም ወንጀል ችሎት በዛሬው በኋለ ችሎት የቅጣት አስተያየትና የግራቀኝ ካዳመጠ በኋላ የቅጣቱን ውሳኔ ለመስጠት እና አቶ ታዬ ለአዲሶቹ ክሶች መልስ እንዲሰጡ ለህዳር 23 2018 ተለዋሽ ቀጠሮ ሰጥተዋል ሲል ሲክፋ ዘግቧል። እንግዲህ አቶ ታዬ ያው እንግዲህ የፍርድ ቤት የችሎት ውሏቸውን እኛም እንግዲህ መረጃው እንደደረሰን የሌሎችንም ወደ እናንተ ለማድረስ ጥረት እናደርጋለን። እንግዲህ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስታደርጉ እንዲህ አይነት ትኩስና ወቅታዊ መረጃ ታገኛላችሁ። ዳሽን የእናንተ ነው። የተለያዩ ቃለመጠይቆች ትኩስና ወቅታዊ መረጃዎችን ታገኛላችሁ እንላለን። የዚህ ፕሮግራም አዘጋጅ ላይ የተሾምሽ ፈራው በሌላ መረጃ እስከምንገናኝ ከስቱዲዮ ሻሎም።